መጪ ብትመጪ እንኳን ይቅርና ያገሩ የማያቀሽ ማለት ነው። ቤተሰቦች ጋር መተሽ እኔ የሰይድ ሁለተኛ ሚስት ነኝ ብትይ ወላሂ በደንብ ነው የቀበሉሽ። ምክንያቱም እንደዚህ እየተማማርን ምግብን ስራ እወጣትን ሸምቱ ተራ በተራ የማዋይሻናት ሁሉ ቤተሰብ ላይክ እና አድርጋችውሁ ሰብናናናጥዋይሽ ናቻናልፉዱ ነይ እቀበልሻለሁ ብላለች። እንግዲህ ንግስ ሱመያ ማለት ነው ሰይድ አትምጣ ሃላፊነቱን። እኔ አልወስድም ብላለች ማለት ነው ንግስ ሱመያ፣ ኃላፊነቱን አልወስድም ብትመጣ የራስ ጉዳይ፣ እኔ አይመለከተኝም ብላለች ማለት ነው ንግስ ሱመያ። ሰኢድ እንግዲህ ኃላፊነቱን ራስ ውሰድ ማለት ነው። ሌላው አትችልም፣ አንተ መጣ ልጆችን መውሰድ አትችልም። እኔ እልክ አታስገባኝ፣ መክሰስ ትችላለች ለምትል ሚስትክ ክሰሰኝና አሳይሃለው። ልክ አታስገባኝ፣ እኔ ሃይማኖቴን እንዳልቀይር ዋ ተብላል ማለት ነው። እስኪ ንግሱ ሱመያ የምትለውን እንስማ ቤተሰብ ስለዚህ እንግዲህ ይህ ነው ሊሆነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች፣ አድማጭ ተመልካቾች፣ ወድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልን እያልኩ ዛሬ እንግዲህ ንግስቷን እልክ አታሲዟት፣ ሰኢድ ንግስቷን እልክ አታሲዛት እንዴ ቁጭ ማንሽ አዩ የተባልሽ ደግሞ ማለት ነው። አንዴ በረኪና፣ አንዴ ምናምን፣ አንዴ ምናምን እያያዝሽ የምታስቸግር የሆንሽ ወፈፌ ስርአት ይኖርሽ ከንግስቱ አራስ ውረጂ። እሺ በቃ አርፈሽ መቀመጥ አለብሽ። ረፊ ማለት ፈልጋለሁ ማለት ነው። አዩን ንግስቱ ማያምን አለች። እንመጪ ብትመጪ እንኳን ይቅርና የሀገሩ የማያቅሽ ማለት ነው ቤተሰቦች ጋር መተሽ እኔ የሰይድ ሁለተኛ ሚስት ነኝ ብትይ ወላ በደንብ ነው ይቀበሉች ምክንያቱም እንደዚህ ኢትዮጵያዊ የውጭ ዜጋ እንኳን የሚሄድበት ሀገር ነው። በጣም አካብድሽ ምናምን ነገር ፓስፖርት ጭራሽ ፓስፖርት ቢኖርሽ አብረን ሄዳለን ይላል። ኧረ ጭራሽ ምናምን ትያለሽ። እንዲ ሲፈጠር እኛም አንፈልግሽ። የምር ግን ብትመጪ ብትመጪ እንኳን ይቅርና የሀገሩ የማያቅሽ ማለት ነው ቤተሰቦች ጋር መተሽ እኔ የሰይድ ሁለተኛ ሚስት ነኝ ብትይ ወላሂ በደንብ ነው የሚቀበሉሽ። ምክንያቱም እንደዚህ እነሱ እንደዚህ የውስጥ እንትን የለባቸውም። የውስጥ እንደዚህ በቃ እኔ እንጃ፣ በጣም በጣም እኔ ሀገሬ ስለሆነ አይደለም ወላሂ በጣም ፍቅር ጎንደር። በጣም ብዙ ሰው እንደዚህ በዚህ አጋጣሚ የምትፈሩ ሰዎች ካላችሁ ወላሂ ሄዳችሁ ሞክሩት። ጎንደር በጣም እንግዳ ተቀባይ፣ እንግዳ አክባሪ በቃ እኔ እንጃ እንደዚህ፣ የትም በተለይ ገጠር አሁን ወደ ገጠር ብትሄዱ ሳያውቋችሁ ነው የሚያሳድሯችሁ፣ አርደው ነው የሚቀበሏችሁ እግራችሁን አጥበው ነው የሚያሳድሯችሁ። ፍቅር የሆነ ሀገር ነው ያለው። በጣም አካበድሽው ማለት ነው። አታካብቹ። ግን እኔ እንደውም ከሰይድ አንቺ ብትመጪ በጣም ደስ ይለኛል። እውነት ይህን ሁሉ ይህን ሁሉ ነገር ራስቼ ራሱ እኔ በደንብ ጎንደርን አስጎብኝቸሽ፣ ምን ብዬሽ ምን ብዬሽ ልክሻለሁ። እኔ አንቺ መጉዳት ራሱ ብፈልግ እዛው አዲስ አበባ ስመጣ እንገናኝ እንጂ ጎንደር ላይ ምንም ነገር እንኳን ሕዝቡ እኔ አልጎዳሽም። አይገርምሽም? ሀገሬ ላይ መተሽ? ኧረ በጭራሽ፣ አላርገውም። እንኳን አገሬ ላይ መተሽ እኮ ይሄ እሷ እንደምታደርገው ስለሚመስላት ማለትም አዩ እንደ እሷ ክፋት በእሷ አካባቢ እንደሚሰራው ናት። ሱመያ ማ ብያለው ማ ውሰጅ ንግስት ሱመያ ማለት ነው። አፌ ቆርጥ ይበልልሽ እንደ አፌ ቆርጥ ይበልልሽ በቃ እናስተናግድሻለን። እኔም ይሄን ያልኩት አዩ እድለኛ አድለሽም ሲጀመር እድለኛ ያለመሆንሽ ምክንያት ምልክት መረገጥ አትች፣ አማራ ክልል አዩ አዩ አማራ ክልል የእኛን ሀገር ሀገራችን መረገጥ አትችም። ሱመያ በቃ በደንብ ነግራሻለች፣ ታስጎበኝሻለች፣ ታሳይሻለች። እኔም ለዚያ ነው ነይ፣ ግን እድሉን አታገኙም። እንደ በምን እድሏ በምን እድሏ ልትመጣ ትችላለች? በምን እድሏ ወደ አማራ ክልል ልትመጣ ትችላለች ማለት ነው። እድል የላት እና እረፊ፣ አዩ ረፊ ረፊ ዋ እሄ ናት አገራችን፣ እች ናት ማለት ነው። ሁሉን ነገር ረስቼ አስጎበኝሻለሁ። ቤተሰቦቼም ብትመጪ የሰኢድ ሚስት የሰኢድ ሁለተኛ ሚስት ነኝ ብትይ ይቀበልሻል። አዎ ይቀበልሻል። በቃ የትኛውም ሀገር ይሄ ነው። እኔም ስል የነበርኩት በእያንዳንዱ ቪዲዮ ተናግሬዋለሁ ይህን ነገር ማለት ነው። እድለኛ አይደለችም እንጂ እድለኛ ብትሆን እሷ ራሷ ሂዳ ቦታውን ተረግጣ ነበር፣ አፏን እንደዚህ መክፈት የነበረባት አዩ ማለት ነው። ሳታየው ሳታውቀው፣ እሷ እንደምታደርገው ስለመሰላት እሷ እያደረገች እንዳለችው በእሷ አካባቢ እየሆነ እንዳለው ስለሚመስላት በቃ ጎንደር ብትሄድ ያርዶሃል፣ አማራ ክልል ከሄድህ ያርዶሃል፣ ይገሉሃል፣ እንደዚህ ያደርጉሃል፣ ብዙ ነገር ትላለች ማለት ነው። ብዙ ነገር ትላለች። እዚህ ጋር ደግሞ እንግዲህ ንግስት ሱመያ ሰይድ የራስህ ራስህ ኃላፊነቱን ውሰድ፣ ሌላው መፈከር አትችልም አዩ እንዳለችህ ወይ ክሰሻቸው ትከሻታለች። ሱመያን በቃ እንደፈልግ ማድረግ ትችላለህ። ልጅ ለአንተም ልጆችህ ናቸው። ላልሹ ሌላ ልክ ውስጥ አታስገብኝ ተብለሻል። እንግዲህ ሰምተሻል ማለት ነው። ወይም ሰይድም ሰምተሃል ማለት ነው። በዚህ ሁኔታ እንደዚህ አስበህ ከሆነ ዋ ዋ ተብለሃል ማለት ነው። እና ንግስቷ ደግሞ እንግዲህ እኔ ወደዚህ መቼም ባህር ዳር መጣህ ወይም ደግሞ ጎንደር መጣህ ልጆችን ይዤ እሄዳለሁ ብለህ የምታስብ ከሆነ ምን አይነት አስተሳሰብ ነው? አታስበው፣ ከት አድርገው ተብለሃል ማለት ነው። አቶ ሰኢድ፣ በሰላም ሂዶ በሰላም ታርቆ በሰላም እርቅን ሰላምን ፈጥሮ ይዤ ልሽ ልጆችን ልይ ማለት ይቻላል። ልጆቹን ለማየት ለማግኘት እንጂ የፈለገ ነገር ቢሆን እዚያ መቼም ባህር ዳር ሊመጣ ልጅ ልትወስድ በጭራሽ ልጆችን ልትወስድ ሱማያንም እንደ ቃን ጥልጥ ለመውሰድ መቼም አትችልም ማለት ነው። ይህ የማይቻል ነገር ነው። እና ንግስት ሱማያ ምን እያለች ነው? እንስማ። ህዝቡ እኔ ያልጎዳሽ የማይገርምሽም ሀገሬ ላይ መተሸረ በጭራሽ አላደርገውም። እንኳን አገሬ ላይ መጥቼ ቤትሽ መጥቼ ምንም አላደረኩሽም ቤትሽ መጥቼ ተሸፍና እንደሸፍታ ምናምናሽ እኔ ተንኮል ባስብ በዛ ሰዓት አንቺን ምንም ነገር ማድረግ ይችላሉ ምንም ግን ተንኮል የለብኝም እኔ የመጣሁት ቤትሽ አንቺን እንደ ምን እንደሆንሽ በዩቱብ ስለማይሽ ማለት ነው በአካል ማየት ስለፈለግኩ ነው ከኔ በምን በልጠሽ ሳይድ እንዳገባሽ ምን አይነት ሴት እንደሆንሽ እንደ ካሜራ ነው ያኔ እብደትሽም፣ እንደ ካሜራ ነው ወይስ እብደትሽም በሐቂቃም እብድ ነሽ? እውነት እንደዚህ እብድ ሁና፣ መቼም ሰኢድ በኔ አይቀይራትም የሆነ ከኔ የተሻለ ነገር ይኖራት ይሆናል ብዬ ነበረ። ግን እንደውም እብደትሽ አልወጣም፣ ካሜራ ከቆመ በኋላ ራሱ። ምን እንደውም እኮ አላወራውም ባወራብሽ፣ አይሽ እኔ ምን ያክል ጥሩ ጣውምፕ እንደሆንኩኝ፣ ሶስታችን ያወራ ነው። እኔ ለዑመር ብዬ አላወራውም ለአንችን ብዬ እኔ የፈለገ የራሳችሁ ጉዳይ ብል፣ እኔ እዛ ላይ ምናምን ያወራሽውን ከካሜራ ጀርባ ማውራት ይችል ነበረ። ስለዚህ አክሽን ብዙ አትከፍች፣ እኔን አትሳፈቺኝ። አንቺ እኔ ቤት ማንም ተሸፍኖ አይደለም የፈለገውን ለብሰው ቢመጡ፣ እኔ የባሌ ምስጥር ለማንም ለዚውም ከባሌ ጠበኛ ላለ ሰው ጋር አላወራም። ኩለኔ ናይ ተሻተለ ጠይቂያ ስለ ሳይድን ጠይቂው። ስለኔ እኔ ወሬ የለብኝም በጭራሽ ማለት ነው። እኔ ከካሜራ ጀርባ እንደውም ካሜራ ላይ አወራለሁ፣ ከካሜራ ጀርባ እንደውም አላወራም። ስለዚህ አብሽን ብዙ ትክፈችሽ እኔ ቆንጆ በተረፈ ጎንደር ነኝ ብትመጭ እንቀበልሻለን። ኣሕለው ሳሕለው ፊኪ ለማንኛውም እንደሰማችሁት ነው ማለት ነው። ኣሕለው ሳሕለው ፊኪ ተብለሻል ማለት ነው አዩ። አህለን ወሳህለን ተብለሻል ማለት ነው አዩ ማለት ነው። መምጣት ትችያለሽ እንቀበልሻለን። ከሰይድ ይልቅ እሷ ብትመጣ እኔ እቀበላታለሁ እያለች ነው ማለት ነው ንግስቷ ሱመያ ሰኢድ አንተ ባትመጣ እሷ ብትመጣ ደስ ይለኛል፣ ምክንያቱም እንዴት እንደሆነ አሳይቼ አስጎብኝቼ እንድትጸጸትበት አድርጌ መልሳታለሁ እያለች ነው ማለት ነው ንግሥት ሱመያ። ደግሞም ትጸጸትበታለች ማለት ነው አዩ። ያ እንደዚያ ብላ በዚህ የሆነ ሚከረፋ አፏ ሁልጊዜ ጎንደርና ጎጃም ገዳይ ባህርዳር፣ ከርትሞታለህ፣ ጎንደር ከርትሞታለህ፣ ባህርዳር ከርትሞታለህ እያለች የምትለውን ነገር ተረግጠው እድሉ የላትም እንጂ ብትረገጠው ደስ ይለኛልና እድሉ የላትም አትረገጠውም እንጂ ብትረገጥና ብታረጋግጥ ብታየው ደስ ይለኛል ደስ ይለናል ሁላችንም ማለት ነው ንግስት ሱመያ በመጨረሻ ምን አለች ምን ተካሄደ ምን ሆነ የሚለውን አብረን እናያለን ተከታተሉኝ ላይክ ሼር ሰብስክራይብ ማድረግ አትርሱ ውዶቼ ማለት ነው ሁላችሁም ሰብስክራይብ አድርጎ አያስከፍልም ሰብስክራይብ እያደረጋችሁ አብረን እንደግ ማለት ነው ላይክ ያላደረጋችሁ ላይክ አድርጉ፣ ሸር ማድረግ የምትችሉ ሸር አድርጉ። እወዳችኋለሁ፣ የንግስቷ ሱመያ አድናቂዎች ማለት ነው። የነብሯ የኔ ነብር ንግስት ሱመያ አድናቂዎች እወዳችኋለሁ። እንከታተላት ንግስቷን። ምንም ደስ የሚል ነገር የለውም። እኔ እና ሰኢድ በተጋባንበት ዓመት ማንም ነው የሚያውቀው ምን አይነት ላይፍ እንደነበረን ማለት ነው። እኔ ያንን ያንን ሳስብ በጣም ነው የምታሳዝኝ፣ በጣም ማለት ነው። እኔ ላይፌ እኖር ያለው ከሳይድ ጋር ማለት ነው። የልጆች አባት ነው። ከዚህ በኋላ ያ ልጅነት አይመጣም እንደገና ኑሬ የአስራ ቤቴን እድሜ ወደታች ሄጄ አልኖርም ብዬ ነው እንጂ እኔ ሳይድ ቢያገባ ሁለተኛ አምስት አገባ በቃ አግባ በቃ ምናምን ብዬ መኖር እኮ እችላለሁ። ለምን ላይፌ እኖር ያለው አንቺን። ሳይድ በጣም ነው የምታሳዝኘው። ባለፈው የፍጥሩ ላይ በቃ ሁልጊዜ የሱመያን ይጣፍጣል ይለኛ ምናምን አለ እያልሽ ነበረ ማለት ነው። እንደገና ደግሞ አብሮሽ ቁጭ በሄድኩ ቁጥር እየሄደ ነው። ስለዚህ እሱ ራሱ ማለት ነው እኔ አሁን በጣም እየታዘብኩት ነው። ሰኢድ ዝም ብሎ ቢያንስ የሆነ ቦታ ላይ ተረጋግቶ ቢያንስ እንኳን በቃ መሯሯጡ በጣም የወደደው ነው የመሰለኝ። እሱ ራሱ በጣም ተመችቶታል፣ ባህር ዳር ደግሞ በጣም ምን ሲሄድ። ድሮም ሰኢድ እንደዚህ መንገድ መሄድ በጣም ይወዳል። ለዛ ነው እንጂ እኔ አዩ በቃ በጣም አሳዘንሽኝ በቃ ይሄ የተረጋጋ ህይወት ውስጥ አይደለም ያለሽ እና በቃ እኔ እኔ አሁን ለምስ እኔ አሁን በቃ ማን ማንም ሰው ህይወቱ እንዲፈርስ አይፈልግም። ግን አንዴ በቃ ይሄ እኔ በቀደር በቀደር በቀደር ስለአመንኩ ማለት ነው ይሁን የተስተካከለ ህይወት ቢኖርሽና ለልጆቼ በቃ በኋላ እኔም ስረጋ ስረጋጋ ምናልባት አባትነቱን እንኳን አልክድም አይደል አባት ነው። እኔ ብፈልግም ባልፈልግም የልጆች አባት ነው። ስለዚህ ከአንቺ ጋር የተረጋጋ ህይወት ብትኖሩ በጣም ደስ ይለኛል። በቃ በጣም ነው የምታሳዝኝ። እንደዚህ ስትውጪ ስትነጫነጭ፣ ምንስ ምንስ አንቺ እንደምታስቢ ህይወት ቢኖርሽ ሰኢድ፣ በቃ ሁሉን ነገር ትቶ ከዛ ሰኢድ እኮ እኔን እንትን ማለት ሲገ የእኔም የራሴ የሆነ መስፈርት ሊኖረኝ ይችላል። እኔ የምጠይቀው ነገር እኮ ሊኖር ሊሆን ይችላል። ለምን አሁን ምንም ቢሆን አሁን ባሌ ነው። ባሌ እስከሆነ ድረስ ገና የሰው ኒካ እስከስኩ ድረስ ሰኢድ ባለቤቴ ነው። እኔ የሰው ኒካ አለብኝ ማለት ነው። ስለዚህ ብትረጋጉ፣ የተረጋጋ ህይወት ቢኖርሽ ወይ ደግሞ ከዚህ ሁላ ነገር ፍታት ብለሽ ወይ በእንትን ማለት ነው ይሻልሽ። እውነቴን ነው እኮ በቃ እኔ ከምል አንቺ ብትይ እራሱ አሪፍ ነው። እና በጣም ነው የምታሳዝኝ። በዚህ ረመዳ እንደዛ መሆንሽ በቃ ማለት በጣም ይጎዳል። በነገራችን ላይ ሌላ ወንድ፣ ሌላ ሴትን እሷ እኮ ሲላችሁ በጣም ነው ጥበቅ በቃ እናንተ ለዘውም ሰው ፊት ማለት ነው በጣም ያስጠላል። ስለዚህ እኔ ብታምኝም ባታምኝም እኔ በጣም ነው ያሳዘንሽኝ። እንደዚህ አይነት ህይወት እንድትኖሪ አልፈልግም። ግንም ደግሞ አንቺ ገና የተረጋጋ ህይወት እንድትኖሪ ብዬ እኔ እዛ መጥቼ አንቺ ጋር እኖር አቂቃ ማለት። ምክንያቱም ሳይሽ ጤነኛ አይደለሽም፣ ጤነኛ በጭራሽ አይደለሽም። አንቺ የባልሽን ሚስጥር ዝግዝግ አድርገሽ ያወራሹ ሰው እኮ ዩቱብ ላይ የተለቀቀውን ያዩ እንደዛ የባጥ የቆጡን ከዑመር ጋር ጸበኛ እንደሆኑ እያወቅሽ አንድ ነገር ሳታስቀድ ዝርግፍ ያደረግሽው አስቢው፣ አስቢው አብረን ብንኖር የሆነ ነው፣ በቃ ምንም ነገር እንትን ፈጥራሹ ለምታወሪ ነው ይመስል። እኔ በጣም ነው ያስደነገሽ። እንዴ ጤነኛ አንቺ የሆነ ሾጥ ያደርግሻል። አይምሮሽ ትክክል አይደለም። በቃ ወይ በሰኢድ ፍቅር ሾጥ ብለሻል፣ ወይ ከመጀመሪያ እኔ እኮ ዑመር ልጅቷ መጀመሪያ እንደዚህ ነው አልኩት። የሆነ ነገር ትክክል አይደለም። ስለዚህ መጀመሪያ ራስሽን አረጋጊ፣ በጣም ትሪት ያስፈልግሻል። ለራስሽ መጀመሪያ፣ ለራስሽ ሁኚ፣ ራስሽን በጣም ወደ ለራስሽ ክብር ይኖርሽ ለራስሽ ሰው ትንሽ በተናገረች ቁጥር ዘለሽ ጉባት። በጣም እንዴ! ሰው በአሁኑ ጊዜ በንግግር ቁጭ ብሎ በሚፈታበት ሰዓት እንደዚህ እየዘለለ ፊጥ ይላል እንዴ? ስለዚህ መጀመሪያ ራስሽን አረጋጊ፣ ራስሽ የተረጋጋ ሕይወት እንዲኖርሽ ይሄ የትነት ምክሬ ነው። ወደ ጣውንት ምናምን እንዳትወስጂ ማለት ነው። በቃ አንዴ ገብተሽበታል። አንዴ እስከገባሽበት ድረስ ደግሞ እኔ አሁን አንዴ ገብተሽበታል። አንቺን መጥቼ መሳደብ አንቺ እንደዚህ ነሽ እንደዚህ ነሽ በተነጋገርሽው ንግግር አደልሽም ግን የራስሽ የተረጋጋ ህይወት እንዲኖርሽ ነው። ለምን እኔም ሴት ልጅ ነኝ፣ ሴት ልጆችም አሉኝ። ጓደኛ የሆነች ባሬን አልቀማሽኝ፣ እኔን የምታውቂ ሰው ሆነሽ ባሬን አልቀማሽኝ። እኔን አታውቂኝም፣ ምን አንችንም አንተዋወቅም። ስለዚህ አንቺ ጋር እኔ ለምን አንቺ ባትሆኚ ዛሬ ሰይድ አንችን ባያገባ ነገ ሌላኛዋን ማግባቱ ስለማይቀር አንችን የምወቅስበት ምንም አይነት ምክንያት የለኝም፣ የምጠላበትም ምንም አይነት ምክንያት የለኝም። እኔ የምጠላው እንደ እውነት እንደ እውነት እብደትሽን በጣም ጠላዋለሁ። ለምን እኔ ድንገት ለምሳሌ አብረን ብንኖር ብዬ ሳስብ ለወደፊት ለልጆች የምልቶኝ ነው፣ የእንጀራ እናት ልቶኝ ነው። እኔ ልጆችን በቃ በጣም እንትን አቅብጬ ያሳደግኳቸው፣ ስለዚህ የሆነ ነገር ቢናገርሽ ብትመቻቸውስ እኔ በዛ ሰት ሴት ጣርጌም እገልሻለሁ። እኔ ልጆቼን እንደዚህ በክፉ ማን የወለደ ያውቃል። ልጆቹ ማንም ልጆቹ ምንም የሆኑ ምንም በቃ በክፉ አይን እንድታይበት አይፈልግም፣ እናት የሆነ ስለሚያውቀው ማለት ነው። ስለዚህ እኔ ልጆችን በክፉ አይን ማንም እንዳይብኝ አልፈልግም። አብሬሽ ልኖር እንኳን ብዬ ብል አስበሽ ሆኖ ከአንቺ ጋር በሳይል ሲሆን በልጆች ወላ አንጣላለን። ስለዚህ መጀመሪያ ለራስሽ ክብር ይኖርሽ፣ በቃ በራስሽ የሆነ ኮንፊደንስ ነገር የሚጎልሽ ይመስለኛል። ይቅርታ እና እኔ እኔን ተውኝ ለማለት ነው ባጭሩ ከዛች የሆነች ሙጢ ጓደኛለች ለች መንታ ምላስ የሆነች እንትን ነገር ምንድን ነው ዚንጎ ነገር የሆነች ነገር እሱ አሳርፍልኝ። እሷ የሰኢድ ጓደኛው ሚስት ማለት ነው። አስጠንቅቅልኝ፣ ሀሰን አስጠንቅቅልኝ። እኔ ማቃ አንተ ነው ይ አታቀኝ አላቃት። የምታወረው ሁላ የሚያስጠላ አነጋገረ ሁላ ሲያስጠላ፣ እየት ነው የምታቀኝ? ይች ልጅ ግን እንደ የዘውጅና የዘውድ ስርስሮ አየር ሻሽቃብ ጭላት እኔ እንደዚህ። በነገራችን ላይ አሁን እኔና አዩ ብንታረቅ አንቺ ምን ብለሽ ነው የምትገቢው ማለችን። እንደ እኔ ባልሽን አልቀማውብሽ። እኔ ምንሽ ነኝ አንቺ መተሽ አንድ ቪዲዮ በሰራው ቁጥር ቪዲዮ ተወስድና ትሰራበታለሽ። ስነ ስርዓት ያጂ በጣም ስነ ስርዓት ያጂ በጣም እንትን ክብር ይጎልሻል አንቺ ራሱ ማለት ነው። እንደዚህ አዩ መጀመሪያ ጓደኛ ምረጭ። በተለይቺ የሰይድ ጓደኛ አምስት አትሆንሽም ናንቺ። እሷን በጣም ቀይርያት፣ በጣም መጥፎ ናት። አነጋገሯ እራሱ ስትመጣ እንዲህ ብራም ትመጣ። እሷን ቀይረ መጀመሪያ። እንደዚህ አይነት ሰው ይያለሽ እንዴት ነው እንደዚህ የተረጋጋ ህይወት ይኖርሻል? ዙሪያችን የከበበሽ ሰው በሙሉ ስርዓት የላቸውም። በጣም ማለት ነው ለምን አንድ ሰው እኔ ማንንም ሳላቅ እስከ ዛሬ ድረስ ማለት ነው ማንንም ያቀኛል እንኳን ዩቱብ ላይ ራሱ ሳላቅ እንደዚህ እንደዚህ ብያ አላወራም። አሁን ያቺ ልጅ አላቃት አታቀ ፊቴን እንኳን አይታጣቅም፣ ፊቴን አይታጣቅም፣ ግን ስለ እኔ አንቺ እንደዚህ ሆነሽ አንቺ እንደዚህ ሆነሽ ትላለች። ስለዚህ ስርዓት ያዥ። ይሄ መጨረሻ ቪዲዮ ነው። ስለ አንቺ ሌላ ቪዲዮ እንደማሰራ ተስፋ አድርጋለሁ።

ዛሬ አዩና ሰይዶ ድረስ ሱመያን ፍለጋ ሲዞር፣ ስንት ወር ሊሆነኝ ነው? ወራቶች እያስቆጠርኩ ነው። እሷን አንድም ቀን አላገኘኋትም። አንቺም በቅርቡ አግኝቻለሁ። አሁን አለም ንላ በይዛ የመንኛ ቢሆንስ፣ ጎንደር እዚህ ኢትዮጵያ መምጣቷ እሷ አንድ ነገር ነው። ገባሽ? ኢትዮጵያ መታለች። ኢትዮጵያን ያለችው አሁን ጎንደር ነው። ሄጄ የምፈልጋት ሌላ ቦታ አይደለም። ወይ ባህር ዳር ነው ኖረው ወይ ጎንደር ነው ኖረው። ከዛ አታልፍም። ወይ ወደ አዲስ አበባ ልትመለስ ትችላለች። በማለፎት ቦታ እንደዛ በረኪና ገዝቶ ሄደ።

እስከ ዛሬ ተጠምጣሚዋና ቃፊዋ አዩ ነበር። ዛሬ ደግሞ ተገለብጦ ሰይዳ ስር እያቀፋት፣ ከካሜራ ጀርባ አታቅፋትም ነበር። አሁን እዚህ ካሜራ ላይ በረመዳን ምድር በረመዳን ምድር ባለፈው ከአፍጥር በኋላ አልጋ ላይ እንደት ነኝ እንደት ነኝ አራብ ነው ብለህ አሁን እዚህ አዩ ሞኝ ነሽ። መተቃቀፉ የሚያው እኮ ነው። ዙሮ ዙሮ ሰው ልጅ ከተነካካ ሁሉም ነገር ሀራም ነዋ። ስለዚህ ይህን እንዴት እንደሚጫወትብሽ ማለት ነው። እውነት የእኔ እናት አዩ ብለህ እንኳን አስቀድመህ እንደሚስት

እኔ አንተን አጥቼ ይሄው ተሰቃየሁ፣ ብዙ ጊዜ። አሁን አሁን ባላ ግን መሰቃየት አልፈልግም። ሰይድ እኔን ነግሮ ትረዳ ሁሌም የእኔ ጥፋት ነው አይደል? አሁን አየሁ ክርስትና ባስነሳቸው ሰይድ እንዴት ብሎ ነው የሚከሰኝ? እኔ በህግ ሂድ በምን እሱ ጎንደር፣ እኔ አዲስ አበባ ሁኚ እነዚህ ልጆች አሁን ህግም እንኳን አላን አይፈርድልኝ። አንዷ ቶታል ጣለችም፣ አንዷ ገና ሶስት አመቷ ነው ይውሰዳቸው ይለዋል። ባይሆን ህጉ የሚፈርድበት እኮ እንትን አለው ዝም ብለሽ እንደ ሰይድና እንዳንቺ ጋብቻ ኩል ድረስ ካልጠጠው ምናምን የሚባል ነገር የለም እኮ ህግ ውስጥ። ህግ ህግ ነው፣ በህግ መሰረት ምንም ሁኝ ምንም በህግ መሰረት የሚባለውን ታረጋለሽ ማለት ነው። ስለዚህ አሁን አንቺ በህግ ሄድ ያልሽው ነው። ክርስትና ብነሳ ልጆችን ባስነሳ ሰይድ ምን አገባው? እኔ አንድ የፈጠረኝ አምላክ ይፋረደኝ እንጂ ማንም ሊፈርደኝ አይ፣ ወላ ሰይድ ወላ ምን አገባው ሰይድ እንዴ! ክሰሳቸው እስኪ ክሰሰኝ። እንልክ እንዳታስይዙኝ፣ ዋ ስነ ስርዓት ያዙ። ይሄ ነገር እኔ አሁን ላይ እኔ ለራሴ ከቤተሰቦች ጋር ትልቅ ውጥረት ውስጥ ነው ያለው። ስለዚህ ይህንን ተውት። እኔ ሲፈጠር በዚህ በእምነት በኩል ማለት ነው እኔ ገና ጎንደርም አልገባሁም። በዛ ላይ ደግሞ ይህን ነገር አንድ ቀን በሰፊው መጀመሪያ ካፌ ስለወጣ እምነግራችሁ ሆናል ማለት ነው ምን ላይ እንደደረስኩ ግን አሁን አዩና ሰኢድ ስነ ስርዓት ያዙ። ይሄ ህጉ ሰዳት እስኪ ያስነሳው እስኪ ወንድናት ምናምን አትበሉ። ይሄ ተውት ይቀመጥ እንዳለ ማለት ነው። ሁለተኛ ነገር ደግሞ መንጣት ከፈለክ መንጣት ትችላለህ። እናንተ የቤታችን ጭቅጭቅ ምናምን እዚህ ግን እንትን አትበሉ እንዴ። እኔ እንደው ትንሽ አርፌ ነበር ከቤተሰቦች ጋኝ እና አንቺ አናደሽ ነው የመጣሁት መጀመሪያ መጀመሪያ እንደው ስለእኔ እና ስለራስሽ ኖሪ ከዛች ሞጥሟጣ ጓደኛሽ ደግሞ እነዚህ ይሻሉሻል። እንደሰማችሁት ነው ማለት ነው። እንግዲህ ሰኢድ ከመጣ ማምጣት ትችላለህ፣ ነገር ግን ኃላፊነቱን እኔ አልወስድም በጭራሽ ብላለች ማለት ነው ንግስት ሱመያ። እኔ አልወስድም ኃላፊነቱን መምጣት ትችላለህ። ከአንተ ይልቅ አዩ ብትመጣ ደስ ይለኛል። ሌላው ደግሞ እንግዲህ ምንም እልክ ውስጥ እንዳታስገቡኝ ብላለች ደጋግማ እና ደግሞ በቃ በሀገሯ ላይ አይደለም ያገሩ የማያውቅሽ ሕዝብ እኔ ራሴ በደንብ አስተናግጅሽ በደንብ ተስተናግደሽ በደንብ ጎብኝተሽ ትሄጃለሽ። ብዙ ጊዜ ሀገራችን በክፉ በመጥፎ ነገር እያነሳሽ ነው አዩ የተባልሽ እረፊ። እኔ ከዚህ በፊት ከሰኢድ ጋር በትዳር ደስ የምል ጊዜ አሳልፊያለሁ ነው ያለሽ ንግስቷ ማለት ነው። ደስ የሚል ጊዜያትን የሚያምሩ ጊዜያትን ደስ የሚሉ ጊዜያትን አሳልፉ ያለው ከሰይድ ጋር የሰማንያ ባሌ ነው ወይም ደግሞ የኒካ ባሌ ነው። አሁንም ባሌ ነው። ኒካውን እንዳያዝኩ ነኝ በኒካችንን ስለዚህ ተከበሪ አዩ ብላለች ማለት ነው። ስለዚህ በቃ ማንም ምንም አይመለከተውም ማለት ነው። እና ደግሞ በቃ አትቅ ላይ አዩ እስኪ ባለትዳር ግን እኮ ማለት ነው። ንግስቷ ትክክል ናት ማለት ባለትዳር የአንድ መጀመሪያ ያገባች ማለትም እንደተጋባችሁ አካባቢ ሙሽራ ሆናችሁ ምናምን፣ ችኮ የሙሽራ ቅጥ የላት የሆነ ነገር ቅጥ የላት ቻዩ የተባለች ማለት ነው። በቃ ቅሌታም ብቻ የሆነች ክርፍስፍስ ነገር ናትና ሰከን ያለ ነገር የላትም። መጮህ ነው መለፍለፍ ነው በረኪና እየያዘች መምጣት ነው። ብቻ ከባድ ነው የአዩ ነገር ማለት ነው። የሙሽርነት ጊዜዋን ራሷ በስርዓት ያላሳለፈች ዝም ብላ እንደ ቀፎ እንደ ቆርቆሮ የምትጮ ሴት ናት እና ብቻ በጣም ነው ግራ የሚገባው የእሷ ነገር ማለት ነው። በጣም ነው የምትገርመኝ ኔ እና ንግስት ሱመያ እንግዲህ ልክ ናት። እያንዳንዱ ነገር በትክክል ነው ማለት ነው እና ብዙ ሚስጥሮችን ይዣለሁ ብላለች፣ ንግስቷ ብዙ ሚስጥሮችን። አንቺ ማለት የባልሽን ሚስጥር ሳታውቂው እንግዲህ የለፈለፍሽ ነሽ። ያን ነገር ብናገር አንቺ ከካሜራ ጀርባ፣ ካሜራ ከጠፋ በኋላ ራሱ የተናገርሽውን ነገር ብናገር ሰይድና ኦመር ይጋደላሉ ነገር ይመጣል እንጂ ለዚያ ደግሞ በሆዴ ይዣለሁ ለዚያ ስል ደግሞ እንግዲህ ማንንም መጠየቅ ትችያለሽ፣ ሰኢድን መጠየቅ ትችያለሽ። ሌላም ደግሞ ከዚያ በፊት ይመን ላይ የሚያውቁኝን መጠየቅ ትችያለሽ ብላለች ንግስቷ ለአዩ ማለት ነው። እንዳንቺ አለፈልፍም፣ እንዳንቺ ሚስጥር አላወጣም፣ እንዳንቺ አልናገርም እንጂ የተናገርሽውን ብናገረው አገር ያልቃል ብላለች ማለት ነው። ስለዚህ ንግስት ሱመያ የኛ እንቁ፣ እንኳንም በሆድሽ ያሹው ችግር የለውም። አንድ ቀን ይወጣል ማለት ነው። እንግዲህ ሰየት የት ይደርሳል? ባህር ዳር ላይ ሆኖ ምን ያመጣል? ምን ይመጣ ይሆን? ቀጣይ የምናይ ይሆናል ማለት ነው። ንግስቷ ባለሽበት እንወድሻለን። የንግስቷ ቤተሰቦች፣ አድናቂዎች፣ ወዳጆች ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ ይሆን። ባይ ባይ